አለም እየተለወጠች እየሄደች ነው የምትገኘው ታዲያ በዚህ በተለዋዋጭ አለም ውስጥ የዲጂታላይዜሽን ሚናው ቀላል የሚባል አይደለም በተለይ ክፍያዎችን አንዳንድ እንቅስቃሴዎችን በዲጂታል መንገድ መከወን የግድ ይለናል አሁን የምገኘው የኢትዮ ጅቡቲ ምድር ባቡር ጣቢያ ላይ ነው ከዚህ እንግዲህ ወደ አንድ ቦታ አጓዛለሁ እዚህ ጋርም አንድ እንግዳ አሉኝ ሰላም አለ ነው ወይ እንዴት ነህ ደህና ነኝ ስለ ዲጂታላይዜሽን እናወራለን ትኬቱ እንግዲህ የኢቲኬቲንግ ስራ ጀምራችኋል ኦልሬዲ ወደ ተግባር አስገብታችኋል ምን ይመስላል የሚለውን በጉዟችን ጭምር እያየ ነው ነው የምንሄደው። ሲስተሙን ሎንች ካደረግን ወደ 2500 አካባቢ ትኬት ቁርጣችሁበታል፣ ቡክት ተደርጎበታል። ግዴታ ናሽናል አይዲ መያዝ ይጠበቅባቸዋል፣ ግዴታ ይጠበቅባቸዋል። የቴሌብር ኤጀንቶችም አሉ የናሽናል አይዲ የሚመዘግቡ ሰዎችም አሉ። እዛ ጋር ናሽናል አይዲን ይመዘገባል። እዛው ጋር ቴሌብር ከሌለው ይውጣለታል፣ ክፍያውም ይፈጸማል፣ ይቆረጣል ማለት ነው። ሰዓታችን ደርሷል፣ መሰለኝ ሰዓታችን ደርሷል። እንግባ። እንዴት ተመችቶኝ ነው የምትጓዘው ማለት ነው? በጣም ይመቻል፣ አልጋውና በጣም በጣም አክቹሊ፣ አሁን የጀመሩ ነው የፓሴንጀር ገና ጅማሯችን ነው። ፍራይት ሰርቪሱንም ሙሉ ዲጂታል ወደ ማድረግ እንሄዳለን። የውስጥ አሰራራችንንም ጨምሮ በዲጂታል ነው አንድል ማድረግ የምንፈልገው። በቅርቡ ፍራይቱንም ሙሉ አጠቃለን ሎንች እናደርጋለን ማለት ነው። ያጣንደና ቆያቸው ሰዎች ትኬት ለመቁረጥ ቀድመው ይመጣሉ፣ ይቆርጡና ደግሞ ለመሳፈር ቀጥሎ ባለው ቀን እንደገና ይመጣሉ። እሱ ነበር እጅግ አስቸጋሪ የነበረው እና አሁን እንግዲህ ይህን ኦንላይን ሲስተም ስንመጣ እንዳልኩህ ነው። በስልኮቻቸው ቁጭ ብለው ባነሰ ጊዜ ውስጥ እጅ ላይ ቆርጠህ እንደው እንኳን መክፈል ባልችል ሌላ እንደ ቴክኖሎጂም ስናየው አሪፍ ነገር ነው። ቤታችን ሆነን ቦክስ ስለ ለምናደርግ ምናምን አሪፍ ነገር ነው። ከዚህ በፊት የነበረው ልፋት ነገር ከልደታ እዚህ ለመምጣት በቃ ወይ ኮንትራት ይዘ ነው በጣም የሚያስጠላው ምናምን ሆነ። አሁን ቆርጠ ሄደ ድጋሚ ለመመለስ ራሱ ሌላ ወጪ፣ በእጅ ላይ ባለው ስልክ መቁረጥ ስለምችል እሱ ነገር ጥሩ ነው። እሱ ያ መጉላላት የለውም። የትራንስፖርት ኮስት አታወጣም። ባለበት ቦታ ሆነ ትኬት መቁረጥ ቀላል ነገር አደለም። ይህ የዲጂታል የክፍያ ስርዓት ሰፍቶ አ አሁን ካለበት የተሻለ ደረጃ ላይ ደርሶ እንደምናየው ተስፋ እናደርጋለን። እንግዲህ የኢትዮ ጅቡቲ የምድር ባቡር ከዚህ ባሻገር ከዚህ ሰዎችን ከማመላለስ ባሻገር ደግሞ የመልቲሞዳል ስራዎችንም እንዲሁ ሌሎች አዳዲስ አገልግሎቶችን ይዞ መጥቷል። እኔ መንገዴ እንቀጥላለሁኝ። ለዛሬ እንግዲህ የነበረኝ ይህን ይመስላል። ቻው።